የአፌት በድጋሚ ኤፉዬን አገጣት አገታት። እስከምንጋባ ድረስ ከዚህ ቤት ማውጣት አትችልም ብሎ ቆለፈባት ማለት ነው። ኤፍራታ በአሁኑ ሰዓት ተስፋ ቆርጣለች። ከአሁኑ በኋላ እኔ ምንም ተስፋ የለኝም ተስፋ ቆርቻለሁ። ስለዚህ በቃ የአፌትን አግብቼ የተወረሰን የናታን ቤት ማስመለስ አለብኝ። እንደገና ደግሞ ሴቶቹን ለሴቶቹ መድረስ አለብኝ። ሳ የታገቱት ለሴተኛ አዳሪ የተዳረጉትን ሴቶች እነሱን ከዛ ውስጥ ማስወጣት አለብኝ። ያፌትን ካገባው ያሁ ባልና ሚስት ከሆኑ ንብረት የአንድ ስለሆነ ያ ጊዜ ደግሞ ያፌትን ታሳስርና ይሄንን ቤት ደግሞ ለናታንና ለጽዮን ትሰጠዋለች ማለት ነው። የፍራታ እቅድ በአሁኑ ሰዓት ይሄ ነው። ወስናለች በቃ፣ ያፌት ለማግባት ሰርግ እንግዲህ ደርሷል። ሶስት ቀን ይቀራል እንግዲህ፣ ይሄ ነገር እንዴት ይሆናል? ውድና እየተከበራችሁ የሲፋን ቤተሰብ ደህና ናችሁ? ሰላማቸው ይብዛልኝ። ደስ ቻናል አዲስ ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ነባሪዎች በላይ ከበረታቶች ሐረግ ድራማ ክፍለ ሰባ ተለቋል ገብታችሁ እዩት ማለት ነው። እንደ ተለመደው የፍራታ በዛሬ ቀን በክፍል ስልሳ ዘጠኝም ሀዘን ውስጥ ነበረች። ይሄ ገኒ የሷ እናት መሆኗን በጣም ነው የሰበራት። ምክንያቱም ከገኒ እጅ በልታ ከገኒ ጋራ እንደ እናት ኖራ፣ ግን ደግሞ የእውነታ እናት እንደሆነች አታውቅም። ዛሬ ስታቅ በጣም ተጎርታለች። ቢሆንም ግን ራሷን ጠየቀች የፍራታ ቁጭ ብላ እሷ ለእኔ ብላ ተንከራታለች፣ ግን ከአሁኑ በኋላ ይቅርታ አደርግለታለሁ እያለች ነው። እውነት ነው፣ ኤፍራታ የይቅርታ ልብ አላት። ምንም ቢሆን ይቅርታ ታደርግለታለች። ግን ደግሞ ገኒ በጣም ተሰብራለች። ይኸው ዛሬ ራሱ መንገድ ላይ ሆኖ ሆና እያለቀሰች ያፌት አለፋት ማለት ነው። እግሯ ላይ ወድቃ እባክ ልጄን አሳየህኝ ተጋቡ ችግር የለም። እሱ ደግሞ እኔ ሁሉ ነገር ነገረችው ማለት ነው፣ ገኒ እናት እንደሆነች፣ ዳግም ወንድም እንደሆነ እና ይሄ ነገር እንደዚህ የምትይ እኔ ልመሸወድና ይሄን ሰርግ ለማስቆም እየሞከርሽ ነው አላት። ግን ደግሞ ይሄ ነገር ትክክል ነው ብላ እግሩ ላይ ወድቃ እና እንቢያላት ማለት ነው፣ አላሳይሽም ብሎ አላሳያትም እሱ ከቤት ሲወጣ እኔ ወደ ቤት እመለሳለሁ፣ ቁልፍ ስጠኝ እወጣለሁ ስትል ይሄን አታውቂም እንዴ? ያ አግተኝ እዚህ ልታስቀምጠኝ ነው እንዴ? እንዴ ወደ ቤት ሄዳለሁ ስትል ይሄን አታውቂም እንዴ? ስትመጪ ምስቴ የምትሆኝ እዚህ ከዚህ ቤት በመውጣት አይሆንም፣ እስከምንጋባ ድረስ ከዚህ ቤት መውጣት አትችም ብሎ ቆልፎበት ሄደ። ሰራተኛ ብጠይቅም ሰራተኛ ቁልፍ የለኝም ማለች። እና ኤፍራታ ተናዳለች፣ ግን ደግሞ ወሳኔው ወስናለች። ያፌትን ለማግፋት ካገባች በኋላ ደግሞ ቤቱን ተከወረሰች፣ በኋላ ያፌትን ለህግ አቅርባ እሱ እሷ ይሄንን ቤት ደግሞ ለናታንና ለጽሆን ለማስመለስ። ምክንያቱም አይታችኋል፣ ጽሆን ለኤፍራታ ብዙ ነገር ተናግራለች። ቤታቸውን ያጡት ግን በአባታቸው ምክንያት እንዲህ በኤፍራታ አይደለም። ቢሆንም ግን ኤፍራታ በጣም ነው የተሰማት። እና በአንቺ ምክንያት ይሄንን ቤት አተናል። ቤተሰቦቻችን ለፍቶ ያመጡን ንብረት በአንቺ ምክንያት አተናል። ድርጅት ቤት ብለዋል ብላል ሲሆን ቢሆንም ግን እፍራታ ጽዮን በኋላ የሚቆጭሽ ነገር አትናገሪ ብላታል እና በዛሬ ቀንም እንግዲህ የተወረሰ ቤትም አስመልሳለሁ። ይሄ መሆን ያለበት ያፌትን ማግባት አለብኝ። ሴቶችም ደግሞ ከዛ ከዛ ከታገቱ ቦታ ማስወጣት አለብኝ፣ ለነሱ መድረስ አለብኝ ብላለች የፍራታ። እንግዲህ ያፌትም ለማግባት ሶስት ቀን ይቀራኛል ብሎ ጉድ ጉድ እያለ ነው። የሚገርም ነገር ነው። ያፌት እንግዲህ የፍራታን በስተመጨረሻ አፍቅሮታል እና እንደዛ ነው። ግን ደግሞ ይሄ የዳጊ ጓደኛ ጋር መንገድ ላይ ተገናኝቶ የሆነ ነገር ዋሌልኝ ገኒ ለፍራታ እናት ነኝ ዳግም ወንድም ነው የሚት ነገር እውነት እንደሆነ አጣራድኝ ነው ያለው። እሱም ደግሞ የዳጊ ጓደኛ የያፌት ዘመድ ነው። ቢሆንም ግን ብዙ አይስማሙም እና ያፌት ድብቅ ሰው ስለሆነ እሱም ደግሞ ከያፌት የሆነ ነገር ይፈልግ ነበረ። እሱም ጽዮንን እንዲያገኝ ይፈልግ ነበረ ጽዮን አሁን ያፌት እዚህ ምድር ያለኝ ያለኝ ነገሮች ሁሉ ውድ ነገር ጽዮን ነው፣ ጽዮናት ብሏል። የምር እህቷን በጣም ከማንም በላይ ያስፈልግ አስፈልጣ ይወዳታል። ግን ደግሞ ያፌት ለምን እንደዚህ ሚጣላ አላቅምኔ ያፌት ላይ ነው ሁሉ ነገር ሸክም የሆነው። ደግሞ ጽዮን በተቃራኒ በጣም ይወዳታል። እንደምታስታውሱ ከሆነ ቤዛም በዚህ በጽዮን ምክንያት ነው ከእስር ቤት ያስወጣል ጽዮን የቅርብ ጓደኞች እንድታደርግ ይፈልጋለሁ። እንደ ዱራችሁ ወደ እኔ እንደሆነ እንድታቀርቢ ይፈልጋለሁ ብሎ ለዛ ነው እህቷን በጣም ይወዳታል እና እንደዛ ነው ውዶች። በዛሬ ቀን ደግሞ ሊዛሬ የተደበቀ ምስጢር ሰማች። ጽዮንና ያፌት ናተን አንድ ላይ ቁጭ ብሎ ሲያወሩ እሱ ናታን ያው ናታን አንቺ ፍቅር ውስጥ ገብተሽ ነው እንዲ ለምድ ወጣ ወጣ ያልሽ ያላት። እሷም ደግሞ ፍቅር ምን እንደሆነ በደስ ተነገረችው። ግን ደግሞ ናታንን ልቡ ስትሰብሮ ምንም አይመስላትም። ያ ኤፍራታ ከዚህ ቤት ከሄደች ቤት ሰላም አግኝቷል እያለች እሱ ደግሞ ያሟል። ስለ ኤፍራታ ስም ስነሳ በመጥፎ በተለይ ስለዚህ እኔ እኮ ሰማኛል ስላት ግን ደግሞ ኤፍራታ ከዚህ ቤት የበጣችበት ምክንያት ገኒ እናት እንደሆነች ዳጊ ወንድም እንደሆነ እና እዚህ ቤት መኖርም አልችልም፣ ምክንያቱም የምኖርበት እዚህ ምክንያት ምንም የለኝም። የፍራት አካሄደች ሄዳለሁ ብላ እኔንም ትታኝ ሄዳለች፣ እኔ የሚወዳቸው ሰዎችን አጥቸዋለሁ እያለ ግን ደግሞ ይሄ ሉሊት ስለሰማ ሉሊት ተቆጨች። ምክንያቱም ይሄ ነገር ብሰማ በብዙ ነገር ታጠምዶ ነበረ እና ተቆጨች። ይሄ ሁሉ ባቆ ኑሮ ብዙ ነገር አደርግች ነበር። አንቺ ስትጫዎችብኝ ዝም አልልሽ ነበረ፣ አሁንም ቢሆን እሰራልሻለሁ እያለች ትውልት እንግዲህ ጋኔን ለመጉዳት እየሞከረች ነው። አሁን ደግሞ ናታን እስኪ ትሞክሮ ምን አይነት ክፋት እንደምታስብ እናያለን። እና አሁን የሆነ እቅድ አቅዳለች ማንም ሰው አልሰማም እያለች የሆነ ክፉ ነገር አስባ ይሆናል። ያ ጊዜ ደግሞ ሳይሳካላት ወደ እኔ ስትመለስ አገግ ማለት ይፈልጋሉ ብሎ ሄዋን ደግሞ ዛሬ ያው ሄ መጨረሻ ነው ብላ ቤዛ ጋ ሄዳ አሰናብታለች። ጽዮን እንግዲህ ወደ ሴቶቹ ልትገባ ነው የአፌት እየተከታተላት ስለሆነ እና እንደምትወዳት እንደገና ደግሞ እዚህ ምድር ላይ እንደ እህትሽ እንደ ኤፍራታ የሚወድሽ ሰው እንደሌለ ነገረቻት። በእባክሽን ኤፍራታን ለመጉዳት አትሞክሪ። ይቅርታ አድርግለት የልብ ይቅርታ እንድኖርሽ ይፈልጋለሁ። ኤፍራታ በጣም ጥሩ ሴት ናት። እኔ መጀመሪያውን የቀረብኩሽ መጀመሪያ ጊዜ ለጥቅም ነበር አሁን ግን እኔም ወድሽ